ኪዩብ ምርጫዬ ነው። ሰላም ጤና ይስጥልን፣ ውድ የአሚኒዶ ተከታታዮቻችን እንዴት እንዴት አደራችሁ? ደህና አደራችሁ? እኔ ከሁሉ ሰላም ሁሉ መልካም ነው። እንዴት ናችሁልኝ ብያለሁ፣ ውድ ቤተሰቦች፣ ሰላማችሁ ይብዛልኝ። በያላችሁበት ሰላምና ጤናን ተመኘው፣ ውድ ቤተሰብ። ዛሬ ደግሞ እንግዲህ በነገራችን ላይ ሁል ጊዜ ስለ እናት ስለ ልጆች ስለ አባቶች ብዙን ጊዜ እናገራለሁ እና ዛሬ ደግሞ አሳዛኝ ጉዳይ እናንተ መቼም ሰምታችሁታል ብዬ ተስፋ አረጋለሁ። አንዳንድ ቦታ ላይ ያው እየተዘዋወረ በሚገኘው ርዕስ ነው ዛሬ መነጋገር የፈለኩት። በነገራችን ላይ እኔ መናገር ራሱ አፍራለሁ። እንደዚህ የሰው ህይወት የምታመዘቃቅሉ ሰዎች እግዚአብሔር ልቦና እየስጣችሁ እና ሴት ጓደኛ በነገራችን ላይ አንዳንድ ቦታ ላይ በጣም ሲበዛ ጥቅም ሰጪዎች ናቸው። አንዳንድ ቦታ ላይ ደግሞ ጎጂ ናቸው እና ሶስት ጓደኛሞች ነበሩ። ሶስቱም ጓደኛሞች አብረው ሲማሩ ከስኩል ጀምሮ ሁሉንም ትምህርቶችን አብሮ ሲማሩ ሞልቶም ተርፎ ደግሞ በስራም በሁሉ ነገር በቤተሰብ አብሮ የሚኖሩ ሶስት ጓደኛሞች ነበሩ። ሶስቱም ጓደኛሞች በነገራችን ላይ አንደኛዋ ቦይ ፍሬንድ እንዳላት በጣም የሚዋደዱ በጣም ብዙ ዓመት አብሮ የቆዩ በጣም ብዙ ዓመታትን የፈጁ አብሮ ሲኖሩ የነበሩ በጣም የሚዋደዱ ባልና ምስት ነበሩ። መጀመሪያ ጊዜ ያው ቤስት ጓደኛ ከቤስት ጓደኝነት ወደ ጓደኛ፣ ኖርማል ጓደኛ ከዛም በኋላ ደግሞ ወደ ፍቅር መጥተው የራሳቸውን ህይወት ጀምረው መኖር ከጀመሩ ቆይተዋል። በጣም አብረው በጣም የቆዩ ናቸው በሙሽርነትም ቤተሰብም አውቀው መኖር ከጀመሩ በትበት ብለዋል ከዛም በኋላ እንግዲህ አንዳንድ ጊዜ በህይወታችን ውስጥ ደስታ ሲመጣ ሀዘንንም ይዞ ነው የሚመጣው እና ሁል ጊዜ ደስታ ብቻ አይኖርም እና እነኚህ ሰዎች መሀል ምንድነው የገጠማቸው ባልና ምስት መሀል እነሱ እንደተዋደዱ እንደተፋቀሩ አብረው እንደኖሩ ናቸው ግን በመሀል አንዳንድ ነገሮች ተፈጥረዋል እነሱም ምንድናቸው ብላችሁ ስጠይቁን በዝርዝር እንግዲህ ትምህርትም እንድንወስድበት አንዳንድ ነገርም እንድናቀበት እኔ በተቻለኝ አቅም እናንተን ለማስረዳት መጥቻለሁ። እንግዲህ ሁላችንም መረዳት ማወቅ ያለብንን ነገር ሁል ጊዜ ቆም ብለን ማሰብ አስፈላጊ ነው። እንደዚህ አይነት ነገሮች በሚመጡበት ሰዓት እኛ ማሰብ ካልቻልን ሌላ ሰው ማንም አስቦ ሊመጣ ስለማይችል ማለት ነው እና ነኚ ሶስት ጓደኛሞቾች አብሮ ሲኖሩ አብሮ በልተው ሲጠጡ አንድ ገበታ ሲበሉ ሲጠጡ ከርመው፣ ነኚ ሁለት የትዳር አጋሮች ላይ መሀል ገብተው ከነነው ከምድረገጽ ህይወታቸውን ያበላሹ። እንደዚህም እንደዚህም ማጥፋት አለ እንዴ ጋይስ? እንደዚህም ተእግዚአብሔር በታች እንደዚህ ማድረግ ይቻላል? እኔ ከሁሉ ነገር ፈጣሪ ብቻ መድኃኒዓለም ብቻ ነው ማድረግ የሚችለው ብዬ ነው ምለው እንጂ ይህን ያህል ሰው ላይ ተንኮል፣ ሰውን ውሻ እንድታፈቅር እስከ ማድረግ ድረስ ይቻላል? ለእኔም ጥያቄ ነው የሆነብኝ። ግን በእውነት ነው የምላችሁ በጣም ሲበዛ፣ እኔ እስከ ዛሬ ድረስ በህይወት ዘመኔ ስኖር ስኖር እንደዚህ አይነት ነገር ገጥሞኝም ሰብቼም አላቅም። በጣም ደጋግሜ ያዳመጥኩት አነበብኩ፣ ኮመንቶንም ምኑንም፣ ኮመንትም ላይ አሁ እንደዚህ ያደርጋሉ የሚሉ አለ፣ እንደኔም ግራ የተጋቡ አለ እና እንደዚህ የሰውን ህይወት ለማመሰቃቀል ወር ደግሞ ያችን ልጅ ህይወቷን ለማበላሸት ገና ለገና ሌላ ወንድ ስላፈቀረች ብቻ የእሷን ባል ስላፈቀረች ብቻ እንደዚህ ማድረግ ተገቢ ነው ወይ? ይህንስ በማድረግ ያስደሰተሽ ወር ደግሞ ደስታ የሰጠሽ ነገር አለ ወይ? እንዴት እንደዚህ ሊሆን ይችላል በሚለው ነገር ላይ እኔ ብዙን ጊዜ ጥያቄ የሚሆንብኝ ነገር ይሄ ነው። እንዴት እሷን እንደዛ አደረገች እና ኦር ደግሞ አደረገ እና የሚያገኘው ጥቅም ምንድን ነው? ጥቅም ውስጥ ምን እንኳ ነው? እቺ ልጅ እንግዲህ አሁን በዚህ ሰዓት፣ አሁን ባለንበት ሰዓት እግዚአብሔር እንግዲህ ሰው ጥሉላት ነው እንጂ እሷ በቃ ውሻው ባሏን፣ የመጀመሪያ ባሏን መስዋት በደስታ በሰላም እየኖረች ነው። እንዳትጎዳ ብዬ ነው አደል። መድኃኒዓለም ልቦና ይስጠን። እንደዚህ አይነት ነገር ኢትዮጵያ ውስጥ እንግዲህ እየተፈጠረ ነው። እኔ በውጭ ዓለም ነበር እንደዚህ ሲባል የምሰማው እና በእኛም አገር ላይ እንደዚህ አይነት ጉድ እየተሰማ ነው። ውድ ቤተሰቦች፣ እኔ እንደዚህ እንደዚህ አይነት ነገሮች ይኑሩ አይኑሩ ራሱ ጥያቄ ሆኖብኛል። እንዴት እንደዚህ ሊሆን እንደቻለ ራሱ አይዶ ነው። እኔ ማወቅ ላይ አልገባኝ በጭራሽ ማለት ነው፣ ሊገባኝ አልቻለም። እንዴት እንደዚህ ሊሆን ቻለ? እንዴት አንዲት ሴት ባሏን ትታ ወደ ውሻ ሰውን ወደ ውሻ እንደመቀየር ማለት ነው። ልጁን አሁን ልጁ በመንፈስ ነው ሄደው እንጂ እኮ ደግሞ ምንድን ነው የሚባለው በአካል ነው እዛ ሄደው እንጂ በመንፈሱ ከምስቱ ከመጀመሪያ ምስቱ ጋር ነው ማለት ነው። ማለት ሴጣን ሆኖባት ነው ወደዛ ሄደው። ዞሮ ዞሮ በእንደዚህ አይነት ሰውን የገዛቸው ሰዎች እድሜያቸው ይጠር። በቃ ሰውን እንደዚህ የምታደርጉ የሰውን ህይወት እንደዚህ የምታበላሹ የልጅን፣ የቤተሰብን፣ የእናትን፣ የአባትን ህይወት የምበጠብጡ ብዙ ሰዎች አላችሁ። እንደዚህ የምታደርጉ ሰዎች እና እግዚአብሔር መጨረሻችሁን አያሳምር፣ ልቦና ይስጣችሁ። ከዛ ውጭ ምንም ማለት አይቻልም። እና እንደዚህ አድርገዋት እቺ ልጅ ምን አደረጉ? እሷን ከውሻ ጋር እንድትኖር ያኛውን ደግሞ አንደኛዋ እንድትወስደው አደረጉ። ይሄ ልጅ ቀጥታ ከማ ጋር ነው የሚኖረው ከዛች ተጓደኛዋ ጋር። ድሮ ከሚታወቁ ከሚስቱ ጓደኛ ጋር ያችን አክንትፍ ብሎን ነው የጠፋት። በቃ እንዴት እንደጠላት የጌታ ስም ጥልት ጥልት አድርጓት ከዛችኛ ጋር ነው የሚኖረው እና የጊዜ ብዛትና የቀን እንትን ነው እንጂ ሁሉም ነገር ይስተካከላል። ቀን አለው ሁሉም ነገር የማይስተካከልበት ነገር የለም፣ ይስተካከላል። እችም አሁንም እየተስተካከለች ነው። እና ግን ከአንዳንድ ሰዎች እራሳችንን መጠበቅ መያዝ ያለውን ነገር ማወቅ ያለብን ራሳችንን እና ራሳችን በደንብ አድርገን በጥንቃቄ ማሰብ፣ መፍራት፣ መጠንቀቅ ይገባናል፣ ያስፈልጋል። ለምን እንደዚህ አይነት ነገሮች ብዙ ጊዜ በህይወታችን በሚመጡበት ሰዓት እኛም ማናውቃቸው ብዙ ነገሮች እኛን ተከትለው የሚመጡ ስላሉ አሁን እቺ ልጅ ለሁለት ያጠመዷት። ደግሞ እኔ ከምንም በላይ ያሳዘነችኝ ምህረት ተብዬዋ ምህረት ያሳጣሽ፣ ምክንያቱም ከይዞን ታውቃለች። የሶስቱንም ኬዝ ታውቃለች ምን እያደረገች እንደሆነ፣ ወንድየው ላይ ሴራ እየሰራች እንደሆነ ባሎ የጓደኛ አባል ላይ ማለት ነው ሴራ እያጠመዱ መሆኑን እሷም እራሷ እጇ አለበት እጇ እያለበት ማወቁን እያወቀች እንደዚህ አይነት ችግር እንዳለ እያወቀች ሆነ ብላ ምን አደረገች? ህይወታቸው ውስጥ ገብታ የዛችኛም የዚችኛም ከዚም ከዚህም ከዛም ከዚህም እያመጣች ምንም እንዳልተፈጠረ ምንም እንዳለ ምን እንደማታውቅ እቺ ልጅ እንዴት እንደዚህ ሊውቶን ቻለች። ኢቨን ዘመዷ ነው ነው የሚባለው እሱ እንግዲህ ህግ ይዞታል እያጣሩ ነው። እና እግዚአብሔር ልቦና ይስጠን በአጠቃላይ እና በሰው ህይወት ውስጥ ገብታችሁ እንደዚህ የምታደረጉ ሰዎች መጨረሻችሁ ውስጥ ምንድነው የሚሆነው? ይሄንን ስላደረጋችሁ እናንተ ደስተኛ ሆናችሁ የምትኖር ይመስላችኋል ወይ? በእንደዚህ አይነት ሁኔታ በእንደዚህ አይነት ድርጊት የስንቱ ሰው ህይወት አልተበላሽም? የስንቱ ሰው ቤት አልፈረስም የስንቱ ህይወት ህፃናቶች ጎዳና አልወጡ ወጥቷል ስላልተነገረ ነው ስላልተሰማ ነው ስለ ህዝቡ አርጎ ስላላወራ ነው እቺ ልጅ ግን እግዚአብሔር ይወዳታል ንጹህ ልቦና አላት ለዛ ነው እግዚአብሔር ያጋለጣት በገዛ ጓደኞቿ በገዛ ቤተሰቦቿ አለ የተገዳቸው ጓደኛ ማለት ቤተሰብ ነው በነገራችን ላይ ጓደኛ ቤተሰብ የማያውቀውን ነገሩ ላይ ያውቃል እኮ ጓደኛ ማለት እኔ አለቅ እና ቤተሰብ የማያውቀውናት አባት የማታውቀውን ነገር ቤተሰብ ጓደኛ ታውቃለች አይደለም ጓደኛው ማለት እኔንጃ ጓደኛው ማለት እኮ በአንድ ምን ልበላችሁ፣ በአንድ አእምሮ እንደማሰብ በሉት። የሆነ ነገር ሲኖር ችግርሽንም ምንሽንም ለጓደኞችሽ ግልጽ አድርገሽ አብራርተሽ ትናገዳለሽ፣ ታወሪያለሽ፣ ሀሳብ ትቀበበልሽ፣ ምናምን። ያ ማለት ይሄንን የመሰለ ጓደኝነትን ደግሞ በጥቅማጥቅም መቀየር እሱ ራሱ ሌላ ስህተት ነው። ይሄ ስህተት ደግሞ እኛ ስለማናውቀው ነው እንጂ ወደፊት እንደሚጎዳን በደንብ አድርገን መረዳት ማወቅ አለብን። ሶ ይጎዳናል አይጎዳንም ማለት አይደለም። እና ይሄ እንደዚህ ስላደረጋችሁ የሰውን ህይወት ስላመሰቃቀላችሁ እናንተ ደስተኛ ትሆናላችሁ ማለት አይደለም። ስለዛ ከእግዚአብሔር ጋር እራሳችሁን ጠብቁ። ከእንደዚህ አይነት ነገር ውጡ። ሰላማዊ ህይወት ለመኖር የምትፈልጉ ከሆነ ደግሞ እንደዚህ አይነት ድርጊቶችን ማድረግ የለባቸው። ሶ እንደዚህ ነው ብዬ የምለው እንግዲህ። እግዚአብሔር ልቡና ይስጣችሁ። ልቡና ይስጠን ለሁላችንም አጉል አጉል ነገር ከምታደርጉ አጉል ነገር ከምታስቡ ሰዎች፣ እግዚአብሔር ልቡናን ይስጠን። እንግዲህ እኛ ጋር በጣም ነው የሚያልበው፣ እንደምታዩት ትላበላ ሆነናል። ሙቀቱ በጣም ያሌለ ነው። እንግዲህ ውድ ቤተሰቦች፣ በያላችሁበት ሰላማችሁ፣ ጤናችሁ ይብዛልኝ። ውድ የአሜን ዩቱብ ተከታታዮቻችን፣ ሰላማችሁን ጤናችሁን ብዝት ብዝት ያደርግልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ አበረታቱን በሌላ ሀሳብ አስተያየቶች እመጣለሁ። ባይ ባይ ባይ ባይ ባይ ሰላም ያገናኘን ብያለሁ። ደና ሁኑልኝ። አሜን ኪዩብ ምርጫዬ ነው።